መጋቢት እስከ መጋቢት የተሰሩ ስራዎች የሚዘክር የማስ ስፖርት በቡታጀራ ከተማ ተካሂዷል። በዚህ ወቅት መልእክት ያስተላለፉት የምስራቅ ጉራጌ ዞን አስተዳዳሪ ሙስጠፋ ሀሰን ከ2010 መጋቢት ጀምሮ ትልቅ ፖለቲካዊ ያካሄድ ለውጥ መጥቷል ይላሉ። በተለይ መጋቢት 24 2010 ሁላችንም እናስታውሰዋለን። በኢትዮጵያ ተርኒንግ ፖይንት ያሳየ የብልጽግና መንግስት የተመሰረተበት መጋቢት 24 ቀን እንደዚሁ መጋቢት 24 ቀን የአባይ ግድብ የመጀመሪያ መሰረት ድንጋይ የተጣለበት ትልቅ የኢትዮጵያ ብሔራዊ መግባባትን የፈጠርንበት ትልቅ ኩነት የተከናወነበት ዕለት ነው። ከመጋቢት 24 2010 ወዲህ በርካታ የማይደፈሩ ነገሮች የተሰሩበት ነው። በመጀመሪያው ደረጃ የፖለቲካል ተርኒንግ ፖይንት የምንለው ሁሉም የኢትዮጵያ ክልሎች ወይም ህዝቦች እኩል የመወሰን መብት በሀገራቸው ላይ የተፈቀደበት እስከ ብልጽግና ምክትል ፕሬዚደንትነት ድረስ የደረስንበት በዚህ አጋር የሚባሉ ፓርቲዎች ጠፍቶ ሁሉም በሀገሩ እኩል የመወሰን ስልጣን የተሰጠበት ትልቅ ፖለቲካል ኢንተርቬንሽን። የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮ ኃላፊ አሰፋ ደቼ በበኩላቸው ሰብሰብ ብሎ ስፖርትን በጋራ መስራት አንድነትን የሚያጠናክር መሆኑን ይገልጻሉ። ከሰባት ዓመታት በፊት ሀገራችን ኢትዮጵያ ከነበረባት የፖለቲካ የኢኮኖሚ ዙሪት መሰረታዊ የሆነ ለውጥ ለማምጣት የተጓዘችበትን እርቀት የምናስታውስበት እንዲሁም የቀጣይ ስራችንን የምናጠናክርበት መድረክ ነው። በባለፉት ዓመታት የተደረገው የፖለቲካ ለውጥ፣ በኢኮኖሚው ላይ የተደረገው ማሻሻያ፣ የተቋማት ሪፎርም፣ የዲፕሎማሲ ትሩፋቶችና የሰባት ዓመቱ የለውጥ ስኬቶች መሠረታዊ ጉዳዮች ናቸው። እንደዚህ አይነት የማስ ስፖርት ለሀገራዊ ሰላምና አንድነት ለብልጽግና ያለው ሚና እጅግ ከፍተኛ ነው። በስፖርት የጤና ሁኔታን ለማሻሻል ንቁ ዜጋ ለመሆን የሚያበቃ ስራ እየሰራን እንገኛለን፣ የሚሉት የጤና ስፖርት ቡድኖች እንዲህ ያለው አሰባሳቢ አጋጣሚ በየጊዜው ቢመቻች የሚል ሀሳብ ያነሳሉ። በማስመስራት ያለው ጥቅም አብሮነት አለ፣ ህብረት አለ፣ አንድነት አለ። ይህ ነገር ከፍተኛ በህብረተሰቡ ዘንድ ትልቅ ጠቀሜታና ተጽዕኖ የሚያመጣ ነገር ነው። የቡታጀራ ላይ በየ አካባቢው በጣም የጤና ቡድኖች አሉ። በሳምንት ሶስት ቀን ይሰራሉ። ማክሰኞ፣ ሐሙስ፣ ቅዳሜ ይሰራሉ። እኛም የቡታጀራ አንድነት የጤና ቡድን በዚህ መርሃ ግብር የምንሳተፍ ሰዎች ነው። ግን እንደዚህ አይነት የማስ ስፖርት በሚኖርበት ሰዓት ላይ ብዙ ህብረተሰቦችን ስፖርት ወጥተው ማያቁ ሰዎች ስፖርት እንዲሰሩ ያደርግላቸዋል። እንደዚሁም የቡታጀራ ከተማ አስተዳደር እኔ የምንጠይቀው ነገር በየጊዜው የማስ ስፖርትን እንዲያዘጋጅ ይሄ ነገር የሚያበረታታ ስለሆነ የተለያዩ ፕሮግራሞች ሲመጣ ብቻ ሳይሆን በወራንዴ ወይ በሁለት ወራንዴ የማስስፖርት እንዲዘጋጅ ነው ጥሪ ምናቀርበው። አንድ ላይ በመስራታችን እኛ ሁላችንም እንደ ቤተሰብ ነው የምንተያየው፣ እንደ እህት፣ እንደ ወንድም ሁሌም አንድ ላይ ነን። እርስ በርሳችን እንዋደዳለን። ለሁላችንም ደግሞ ጤና ነው፣ ለውጥ ነው። እንደ ስማችን ማለት ነው ለውጥ በረን አለው። ለምሳሌ የትንፋሽ ለውጥ ሩጫ ጧጧት እንሰራለን። ከዛ የተለያዩ ስፖርቶችን እንሰራለን እና አሪፍ ለውጥ አለው። የራሳችንን ጤንነት ለማሻሻል ከምናደርገው እንቅስቃሴ ባሻገር እንግዲህ በአካባቢው የሚደረጉ በተለያዩ ማህበራዊ የተለያዩ ኩነቶች ላይ ተሳትፎ እናደርጋለን። እንግዲህ ጥሩ የሆነ አርአያ የሆነ ዜጋ ለመፍጠር በመካከላችን ብዙ ወጣቶች አሉ። ጥሩ እንቅስቃሴ እናደርጋለን። ለአካባቢው አርአያ በስነ ምግባር የታነጹ የህብረተሰብ ክፍሎችን ሴቶችንም ወንዶችንም ይሄ ቡድን እያፈራ ይገኛል። እንግዲህ ጠንካራ በሆነ መንጉ ስፖርታዊ እንቅስቃሴያችንን እያከናወን እንገኛለን። በስፖርታዊ እንቅስቃሴው የጤና ቡድኖችና የመንግስት ከፍተኛ የስራ ኃላፊዎች ተሳትፈዋል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ቡታጅራ